ቁርአን ቤት ለልጆች በጎ ስነ ምግባር፣ የአረፋ በዓል ምክንያት በማድረግ አማራ ሚዲያ ኮርፖሬሽን ኤንርሳ ጉዳይ ይዘን ቆይታ እናደርግ። ኢዳላ ደሃ አረፋ በዓል ይሁንላችሁ። አማራ ሚዲያ ኮርፖሬሽን አሚኮ 1446ኛው የኢዳላ ደሃ አረፋ በዓል አደረሳችሁ። ከአማራ ሚዲያ ኮርፖሬሽን አሚኮ የአረፋ በዓል ልዩ ዝግጅታችን ነው። አዑዙ ቢላሂ ሚነ

ያው ከተማ ላይ ብዙ ነገር አለ። በአንድ የቅርአት ልጆች አልሆንም። ከአንዱ ቁራን ቤት ገብተን ከአንዱ ቁራን ቤት ገብተን ከዛም ከዛም ብለን መጨረሻ ላይ እንግዲህ ቁርአንን በስርዓቱ ያኸተምኩበት ዋዋ ይባላሉ፣ ወይም ሸ መሐመድ አሕመድ ይባላሉ። ራሒማሁላህ አልፈዋል። ከነሱ ነው የቀራሁት። ግን ከዛ በፊት ግን ከዛም ከዛም እስከ ገጠርም ድረስ ዳወር የሚባል ቦታ ላይ እስከ ለሚኩን ለዚነ ከፈሩ በገጠር ኑሮ ሞክረናል፣ ግን መግፋት አልቻልንም። ያው ገጠር ላይ ከባድ ነበረ። በልጅነትም ነው ሞከርና፣ መጨረሻ ላይ ወደ ከተማ ገብተን ቅርአትን ወይም ቁርአን የሚባለውን ጨረስኩኝ ማለት ነው። ደረስነት ህይወት ግን ያው የጀመርኩበት ወይም ደረስነት የገባሁበት ግን 2001 አካባቢ ያው ነፍስ አውቄ ቁርአን ሂፍዝ ጨርሼ አንዳንድ ነገሮች የተወሰነ በመድረሳ ሞከር አድርጌ ገጠር ሼክ መሐመድ ካሚል የሚባሉ ሙጋራዊ ላይ እንቁ ታዋቂ ሃይማኖት አባት ሊቅ ናቸው፣ በጣም አዋቂ ናቸው። እሳቸው ላይ ደግሞ ፊቅህ የሚባለውን ወደ ሙጋራዊ ተብሎ በሚጠራ እዛ ጀመርኩ የደረስነትን ህይወት በዛ ሀሪማ ላይ ወይም በዛ መድረሳ ትምህርት ቤት ላይ ተቀላቅዬ ከዛ በኋላ ደግሞ ወደ ወለጋ ኦሮሚያ ክልል ደግሞ እንደዚሁ ናሑ የሚባል አረብያ ለመቅራት ሸመር ዋማ ሸክ ጃለል ይባላሉ ወደዛ ለነሑ ሄድኩኝ እዛው ባለንበት ደግሞ ወደ አማራ ክልል ለምን ይሄ ናሑ የሚያቀራ አንስድ በማለት ከዛ የተመረቁ ምሩቁን ይዘን ደግሞ ወደ እዚሁ አማራ ክልል ላይ ነጭ ድንጋ የሚባል ቦታ ላይ ደግሞ ይዘን መጣን። እዛው ደግሞ እነሱ ጋም ስንቀራ ቆየን። በዛ ልክ እንግዲህ ወደ ተፍሲርም ደግሞ ሼ ብራሂም ወልዩ የምንላቸው ከማል አገር ላይ እንደዚሁ ተፍሲርም እዛው እነሱ ጋር ሞክረናል። ደርስነት ላይ ያለ ስሜት ደስታ፣ መንፈሳዊ እርካታ ኑሮ ሳይመች የሚበላው ሳይመች የተለያየ እንግልት እያለው ግን እንግልቱ የማይታይበት ማይሰማበት ደስ የሚል ህይወት፣ ጥሩ ህይወት ያሳለፍከው፣ ደስ የሚል ህይወት ያሳለፍከው ተብዬ ብጠየቅ እኔ እንደራሴ በደረስነት ያሳለፍኩት ህይወት ነው የምለው። ደረሳ የሚባለው ያው ተማሪ እንደምንለው ማለት ነው። ደረሳ ማለት ደርስ ቀራ፣ ተማረ ማለት ነው። አረበኛ ቋንቋ ነው። በዛው ደረሳ ማለት ተማሪ፣ የሃይማኖት ተማሪ የሚለው ስያሜ ደረሳ ይባላል። በምንቀራበት ቦታ ላይ አስተማሪዎቻችን ወይም ሸኮቻችን ሲመጡ ሁሉም ተማሪ ባለበት ሆኖ ሲመጡ ግን እነሱ ይቆማል። ለምንድን ነው የሚቆመው? ሌላ አምልኮታዊ ወይም የተለያየ ነገር ሆኖ አይደለም። ማክበር የሃይማኖት የሮሆችን ወይም የዛኛውን ሀገር የጀነትን የአኼራን መንገድ የሚያስተምሩሽን የሃይማኖት አባት አክብረሽ በልቅና የምታሳየው ክብር ነው። እንዲህ አይነቱ ዝታለ ወደዛ ስንገባ እኔ ለአስር ቀን ያህል ሌሊት አልተኛም። ዘጠኝ ሰዓት ስምንት ሰዓት ድረስ ምንድን ነው ተዋህን የሚባል አለ፣ በገጠር ላይ ተዋህኑ ቁንጫ የሚባል አለ። ያ ለዘጠኝ ለአስር ቀን እንደዛ ሲያንገላታኝ ትቼ መሄዱ ከበደኝ። አንደኛ ፍላጎቱ አለ፣ ስሜቱ የመቅራቱ ስሜት አለ። በዛ ላይ ደግሞ ብዙ ተማሪዎች አሉ። ያ ስንቀራሁን በነበረው ለምሳሌ ከመቶ በላይ ተማሪ ነበር፣ ከመቶ ምናምን በላይ ተማሪ ነበረ። ያ እነሱ የቻሉትን እንዲትቼ ይወጣለሁ ይ ለምን አለምደ። ከዛ በኋላ ግን ተላመድኩት። ሰውነታችንም እየቀነሰ የተማሪው የቅርአቱ ፍቅር እየጨመረ ያን ነገር ተላበስ ነው ያ እንደዛ እንደዛ አይነቱ ስሜት አለ። በዛ ህይወት እየኖር ግን ወደ ከተማ ቤተሰብ ለማየት ስንሄድ ግን ፍራሽ ላይ መተኛት ማንችል ሆን የዛ ልምድ ሆኖ መሬት ላይ የተኛውበት ጊዜ ልክ እዚህ ላይ ስንተኛ ሰብርብር የማድረግና ያለመመሸት፣ ያን አይነት ህይወት በገጠር ላይ ተላምደን ምግብ ከቤተሰብ ጋር ስንቀር ራሱ ውሃ ለብቻ እያደረግን ምግቡ ላይ እንበላ ነበረ። እንደዚህ አይነቱን ህይወት ይህንን የዚህን ጠፊ አለም ህይወት ቀላል አድርገሽ እንድታየው ትክክለኛ አለም ብሎ ማለት ወይም ትክክለኛ ስኬት ብሎ ማለት የዛኛው ሀገር ነው የሚልን ስብዕና ያላብሳል። ከምላ ጎደል ምችል እንደዚህ አይነት ተወስታ በገጠር ላይ አለ። እዚህ ቦታ ላይ አሁን ያለሁበት ሁኔታ ቅርአት እንዳያቸኋቸው ልጆች ጋር ቅርአት እናቀራለን። እንደዚሁም ደግሞ ጠዋት ከሱብሄ በኋላም ተማሪዎች ይመጣሉ አሉ ከዩኒቨርስቲ የሚመጣው የሚጠናከሩ ወጣቶች አሉ። ያው ቅርአት እንቀራለን እንጠነካከራለን እርስ በእርሳችን። ሁለተኛ ደግሞ እዚህ አምስት አውቀስ ሶላት አጋዦች አሉኝ። ከአጋዦች ጋር ሆነን አምስታው አውቀስ ሶላትን እያሰገድኩኝ በዚህ መስጊድ ላይ እያገለገልኩኝ ይኖራለሁኝ። ነው ጊዜ ጊዜ ላይ ግን አሁን እኔ እንደነገርኩሽ ቁርአን ስቀራ የከተማ ልጆኛ በከተማ ላይ ነው የቀራሁት። አሁን የከተማ ከተማ ልጆች አቀራለሁና ማየት ጥሩ ነው። እኛ በከተማ ላይ ስንቀራ ጨዋታ ነበረ፣ ልጅነት ያሸንፋል። በሰዓቱ ኡስታዞቻችን ይጋረፋሉ። ጎማ፣ የመኪና ጎማ ይዘጋጃል። ዱላ እናምናለን ምናልን ተማሪው አምናል ይፈራል። በዛ መልኩ ሆኖ የተገረፈ ከመፍራት ጋር ልጅ ያው ሲበዛ ግርፋት ሲበዛ ችል ነው እንጂ ለልጅ ማሳየት ማስፈራራት አንዳንድ ጊዜ መቆንጠጥ ያስፈልጋል፣ እና ግን አልፎ ደግሞ እልፍ ያለ የሆነ ግርፋት ልፍ ያለ የሆነ ማስፈራራት ተስፋ የሚያስቆርጥ የሆነ ደግሞ ከመንገድ ያስቀራል። ከራሳችንም ስንቀራ ከነበረው ደካማ ጎን ነው። አሁንም ደግሞ ከተማ ላይ ያለው ደካማ ጎን፣ ገጠር ላይም ያለው ደካማ ጎን በንጽጽር ሲታይ ቁርአን አልሐምዱሊላህ በዚህ ዘመን አሁን አሁን ባለንበት ዘመን ቁርአን በጦር ሁኔታ የሚቀራበት ዘመን ላይ ያለ ነው ማለት ይሄ ቃይደተ ኑራንያ የተጁድ አቀራር የሚባለው በቀላል ሆኖ በአፕሊኬሽን መጠዋል። በቀላል ሆኖ ብዙ ሰው አዋቂ ሆኗል። የተጁድ ኪታቦችን ብዙ ሰዎች ጋር ተደራሽ ሆኗል። ትናንትና ወይም ያለፈውን ዘመን ግን ስናይ አዋቂ ሰዎች ውስን ናቸው። ቂራት የሚያቀሩ ሰዎችም ውስን ናቸው። ተጁድ አቀራር የሚባለው ነው የሚያቀሩት ውስን ናቸው። በዛን ሰዓት በተጁድ መቅራት ስኬት ነው። እድሉ ግን አሁን በተጁድ የመቅራት እድል አለ። እዚህ ከተማ ላይም በተለያየ ቦታ ላይም አለ። ግን እኔ አሁን እንደ ምክርም ሆን እንዴት አድርገን ልጆችን ብናቀራ ነው ስኬታማ የምንሆነው? አሁን ከተማ ላይ ቅድም ካየሻቸው ተማሪዎች የገጠር ተሄዶ የሚቀራውን የሚቀሩ ተማሪዎች አሉ። እዚሁ ከተማ ላይ ሆነው ለምሳሌ ሽርጡ ሶላት፣ አቡለይስ፣ ሙቀዲማ፣ ቶሕፈቱ ሙሉክ፣ ኑራል ኢዷ፣ ቁድሪ ይሄ የሚባለው በገጠር የሚቀራውን እዚ አሁን ቁድሪ የሚቀሩ ልጆች አሉ። እዚ ከተማ ላይ የገጠሩን መማር ይቻላል። ያለ ልፋት ከእናት አባት ናፍቆት ሳይገጥም መለየት ሳይመጣ መማር ይቻላል። ይሄንን ግን ወላጅ አውቆ ከቻለ ልጆቹን እዛው ገጠሩ ቦታ ላይ ጥሩ ስብዕና ተላብሰው ለነገ ታሪክ ማውራት የሚችሉበትን ህይወት አይተው ደስ የሚል ነገር አይተው እንዲማሩ ቢደረግ ጥሩ። ግን በአሁኑ ሰዓት እንደምታየው የተለያዩ ነገሮች አሉ። የራቡም የሆን የተለያየ ሁኔታው እንደዚህ አይነትን እድል ባያመቻች ከተማ ላይ ግን ልጆችን በስርዓቱ በተጁድ እንዲቀሩ የማድረጉን መንገድ ማመቻቸት። እንዴት አድርገው ማመቻቸት ይችላሉ ከተባለ ለምሳሌ በየተቋሙ ላይ በየመስጊዱ ላይ ያለውን አስተማሪ ጠጋ ብሎ እንዲያስተምሯቸው፣ በየመድረሳው ላይ በየመስጊዱ ላይ ያሉ አስተማሪዎች ደግሞ እገዛ የሚያስፈልጋቸው ከሆነ ማህበረሰቡ ተነጋግሮ አጋዥ አስተማሪ እያመጣ ልጆችን በልጅነታቸው እንዲማሩ ማድረግ። አሁን የልጅነት ጊዜ ዝም ብሎ የሚያልፍ ጊዜ አይደለም። አሁን ቅድሚያ የሻቸው ልጆች እንደምሳሌ በርጅነታቸው ነው ይሄን ይህን ነገር ሸምድደው ይህን ህን ነገር ማቅረብ የቻሉት ምንም አይነት ድካም ሳያገኛቸው፣ ምንም አይነት ልፋት ሳያገኛቸው፣ ምንም አይነት ምንም አይነት በቃ ዝም ብለው ብቻ መጠው እድሉ ስላለ ያን እድል ሲሰሙ ያ ፕሮግራም ያ ህግ ስለተቀመጠ ያንን ሲማሩ ጎበዝ የሚሆኑበት መንገድ ይመቻቻል። እና በከተማ ላይ ላሉ ወላጆች እና በከተማ ላይ ላሉ ኡስታዞች አቀራራቸውንም እየፈተሹ አቀራራቸውን ህጉ የሚፈቅደውን አቀራር በመጠናከር ለልጆች ማውረስ ይሄ ቁርአን ዝም ብሎ በመሰለን የምናስተምረው እየተበላሸ ዝም ብለን የምናልፈው አይደለም። እዚህ ልጆች ከተማ ላይ ያሉ ልጆች ሁሎችም ተጁድን ቅርአት እንዲቀሩ የማድረግ ኃላፊነት በሃይማኖት መሪዎቹ በኡስታዞቹም በወላጆቹም ያስፈልጋል ብዬ አስባለሁኝ። እኛ አሁን እዚህ ስናስተምር ልጆቹ ያው ስህተት አይኖርባቸውም አይደለም፣ ስህተት ይኖር ይችላል ግን በቃ የዛን የገጠሩን ቅርአት ወይም ተጁድ የሚባለውን ቅርአት ሽታ ግን ትሰሚባቸዋለች፣ ያን ከረን ታይባቸዋለች። በቃ ነገ በደንብ ብያዙ እነዚህ ልጆች ጥሩ የሆነ አቀራርን ያቀርባሉ ተብሎ እንዲታሰብ የዛን የተጁዱን ህግ በማስተማር እንደዚሁ ደግሞ መኻርጀ አልሑሩፍ የሚባሉትን ሐርፎችን አወጣው እንዲቀሩ የማድረጉን ሂደት አብረን እየታገል ነው። በዛ ልክ ለልጆቹ ለውጥ ምንለፋ ወላጅ ለልጁ አስተማሪ ይቀጥሩ ይሄ ቁርአን የሚባለው ይሄ በሁለት ዓመት በአንድ ዓመት የሚያልቅ ነገር ነው። ለአንድ ዓመት ልጁን በስርዓት የሚያቀራ ሰውን ቢሆን ቀጥሮ ልጆቻቸው ቁርአን እንዲቀሩ የማድረግ ኃላፊነት ወላጆች ይኖርባቸዋል ብዬ አስባለሁኝ።

ወፈደይናሁ ቢዝብህን ዓም ሰደቃ አላሁ ዓምበ እንኳን ለ6ኛው የዳዳ ባአል በሰላም አደረሳችሁ። አሰላሙ አሌይኩም ረመቱላ በረካቱ ስሜ ኖርሀ መሀመድ ይባላል። የምቀርብ መድረሰተን ኖር ነው የማቀርብላችሁ ቁርአን ነው።

ስናስተምር እስኪ ወላጆቻችሁን ግንባራችሁን ዛሬ ይሰማችሁ ስንል እኔ ስም ያለ ሆነ ስም ያለ ይላል ለወላጆቻችሁ የጠረጋችሁ እስኪ ቤት እቃ ያጠባችሁ ይህን ሥነ ምግባር የሚያገኙት ሲመጡ ነው። ማለት በትምህርቱ ላይ ሲሆኑ ኡስታዝ ዜናት አባቱን ሀቅ ሲናገር፣ ሁለተኛ ደግሞ መድረሳ ላይ የሚመጣ ተማሪ አምስት አውቆ ሶላት የሚባል የሶላት ግዴታ አለ፣ ያን የመስገድ ስሜቱ ያድርበታል። ገና በልጅነቱ የውዶን ስርዓት የሚያውቅ ሆኖ ለሶላት የሚያስብ ይሆናል። እስልምናው ታሪክም የሚያውቅ ይሆናል። ቁርአን መቅራት ብቻ ሳይሆን ብዙ ነገራትን ይሸምታሉ፣ ያገኛሉ እና ልዩነት አለው። ሴቶችን ብታይ ሂጃብ አለባበሳቸው ያምራል፣ ልብስ አለባበሳቸው ያምራል። ተማሪ ወይም ቁርአን የሚቀሩ የሆኑ ያልተማሩት ደግሞ ራቁታቸውን ሲሄዱ ታያለች፣ አለባበሳቸው ላይ ወጣ ያለ ሆኖ ታያለች። ይሄ እንደዚሁ ከትምህርቱ ጋር የሚመጣ ለውጥ ነው። ቅርአት የሚቀሩ ልጆች ለቤተሰብም ኩራት ይሆናሉ፣ ለእምነቱም ጠንካራ ይሆናሉ፣ ለሀገርም ጠቃሚ ይሆናሉ።

الذي يوسوس في صدور الناس من الجنة والناس ለ አንድ ሺ አራት መቶ አርባ ስድስተኛው የኢድ አል አድሃ አረፋ በዓል አደረሳችሁ እንላለን። አማራ ሚዲያ ኮርፖሬሽን ልዩ የአረፋ በዓል ዝግጅታችን ነው እየተከታተላችሁ የምትገኙት። እንኳን አደረሰሽ እህቴ። እስኪ ማን እንበል እንተዋወቅ። ዙጃ አይን ታረቀኝ እባላለሁ። ቁርአን ትምህርት ቤት ውስጥ ነው የምንገኝ ና ተማሪዎች እንዳሉሽ ልጆች እንዳሉሽ አቃለሁ። የቁርአን ትምህርት እንደው ለልጆች በጎ ምግባር ያለውን አስተዋጽኦ ፋይዳ እስኪ ግለጭልን። ሃይማኖታዊ ትምህርት ልክ ልጆችን ወደ ዘመናዊ ትምህርት እንደምንልካቸው ከዘመናዊ ትምህርት ጎን ለጎን አብሮ ሊሰጥ ይገባል። ምክንያቱም በዚህ ሰዓት አለማችን ላይ የተለያዩ ነገሮችን እያየን እየሰማን ያለ ነው። ገብትሻል። ልጆች ከመስመር እንዲወጡ እኛ የምንመኘው የምንፈልገው ቦታ ላይ እንዳይደርሱ የሚያሰናክላቸው ብዙ እንቅፋት ስላለ ከስር ከመሰረት ገና ከልጅነታቸው ሃይማኖታቸውን ጠለቅ ብለው ካላወቁ ወደፊት የምንፈልገው ቦታ ላይ ደርሰው ስኬታማ አይሆኑም። ከዛ አንጻር ከስነ ምግባርም አንጻር ልጆች ዘመናዊ ትምህርት ቤት እንደምንልካቸው ሁሉ እድሜያቸው ከፈቀደበት ጊዜ ጀምሮ ወደ ሃይማኖት ተቋምም በየእምነታችን ልንልካቸው ይገባል ብዬ ስለማምን እኔ ቁርአን እንዲቀሩ አድርጌያለሁ። ቁርአን ቤት ራሱን የቻለ ትልቅ እውቀት እኮ ነው። ልክ እንደ ዓለማዊ ትምህርት እዚህ ቦታ ልጅ የተምሮ ዶክተር ሆነ ፓይለት ሆነ እንደምንለው እስከዛ ድረስም ማድረስ የሚችል በእምነትም፣ በስነ ምግባርም በሁሉ ነገርሽ በምድርም በሰማይ ሁለት ሀገር የሚጠቅም ነው እና ልጆችን ወደ እንደዚህ አይነት ተቋም ወደ መድረሳ ወደ ቁርአን ቤት ወደ ተለያዩ የሃይማኖት ተቋማት መላክ የማይቀር ነገር ግድ መሆን አለበት ብዬ ስለማምን ወደዚህ ተቋም ልኬ ያው ቁርአን እንዲቀራ አድርጋለሁ። ልጆች እኮ ሀብት ናቸው፣ ቅርስ ናቸው። ሀብትነታቸው ደግሞ የወላጅ ወይም የአካባቢ ማህበረሰብ ብቻ ሳይሆን የሀገር ብሎም የዓለም ሀብቶች ናቸው ልጆች። ስለዚህ እነዚህን ሀብቶች ወላጆች ችላ ሊሉ አይገባም። ከስር ከመሰረታቸው ዘመናዊ ትምህርቱን እንደሚማሩና እንደሚያውቁት ሁሉ ሃይማኖታዊ ትምህርታቸውንም አውቀው በመልካም ስነ ምግባር አድገው የሆነ ቦታ ላይ እኛም የምንመኘው የምንፈልገው ላይ እነሱን መድረስ የሚገባቸው ቦታ ላይ እንዲደርሱ እንዲህ እንዲህ አይነት ተቋማት የግድ አስፈላጊ ነው። ወላጆችም ደግሞ ልጆችን ችላ ሊሉ አይገባም። ለምሳሌ ዘመናዊ ትምህርት ቤት ልጆቻችን እንልካለን አይደል? ለዚህ ከተማ ላይ በተለያየ አብዛኛው ወላጆች ወደ እምነት ተቋም የሚሄዱት ግን ምናልባትም ጥቂት ልጆች ሊሆኑ ይችላሉ። ይሄ ለምንድን ነው? ጊዜ እኮ በቂ ያላቸው ቅዳሜ እሁድ መማር ይችላሉ። ሙሉ ቀን ተማሪ የግል ትምህርት ቤት የሚማሩ ከሆነ ከ10 ሰዓት ከ11 ሰዓት በኋላ ቁርአን መቅራት ይችላሉ። የመንግስት ትምህርት ቤት ላይ ያሉ ልጆች በግማሽ ሽፍት የተወሰነ ሶስት ቀን አራት ቀን በሳምንት ሴሌክት አድርገን ማስተማር እንችላለን። ልጆች ጊዜ እያላቸው አይምሯቸው ንጹህ ሆኖ ብሩህ ነገር ነው። የነሱ አይምሮ በቀላል የምትሰጭውን ነገር ጥሩ ሆነ መጥፎ ይቀበላል። ስለዚህ ለምን ልጆቻችንን ጥሩ ነገር እንዲቀበሉ ወደ እምነት ተቋማችን አንልክም? ወደ እምነት ተቋም ልጆች ሊሄዱ የሚችሉበት ጊዜ መቼ ነው? አሁን ነው። ይሄ ጊዜ ነው። የልጅነት ንጹህ አይምሯቸው ነው እና ልጆች ሀብት መሆናቸውን አውቀን ተረድተን ቸልተኛ ሳንሆን በስነስርዓት ልናሳድጋቸው ይገባል። አሁን ላይ በስነ ምግባር ታግዘው የሚፈለገው ቦታ ላይ የደረሱ ልጆች ነገ ወላጁ በሚሆኑ ጊዜ እጅግ በጣም መልካም ወላጅ ነው የሚሆኑ። ሀገራችን ላይ አንዳንድ ነገሮችን ስታይ ስትሰሚ ከምን የመጣ ነው? ከእምነት መውጣታችን አይመስልሽም? ወደ እምነታችን እኮ ትኩረት ብናደርግ ሰው ሁሉ ከልጅነቱ ጀምሮ በብሩህ በንጹህ አይምሮ የተቀረጸ ቢሆን እንዴት ግጭትን፣ ጥላቻን፣ ቂምን፣ በቀልን የተለያየ አላስፈላጊ ነገርን ያንጸባርቃል። ፍጹም አያደርግም። በመልካም ስነ ምግባር ከመሰረቱ የታነጸ ትውልድ እንዲኖር ከተፈለገ ልጆቻችን የሚፈለገው ቦታ ላይ አድገው ለወላጅም ለሀገርም ሀብት ቅርስ እንዲሆኑ ከተፈለገ ከዘመናዊ ትምህርት ጎን ለጎን ወደ እምነት ተቋም ሊሄዱ ግድ ይላል። ሃይማኖታቸውን እንዲያውቁ፣ ቤተሰባቸውን እንዲወዱ፣ አገራቸውን እንዲወዱ ፈልገው የምንመኝላቸው ቦታ ላይ እንዲደርሱ ማድረግ ይቻላል እና አሁን እዚህ መድረሻ ላይ በጣም ብዙ ተማሪዎች አሉ። ከመንግስት ትምህርት ቤትም ከግል ትምህርት ቤትም የሚማሩ ህጻናት ልጆች ማለት ነው። የሆነ ነገር ሲያደርጉ ስታያቸው ወይ ቁርአን ሲቀሩ ወይ ነሽዳ ሲሉ ወይ የተለያየ ነገሮችን ሃይማኖታዊ ተግባራትን ሲያከናውኑ ስታይ በጣም ነው የምትደነቂ። እኛም ማናቃቸውን ብዙ ነገሮች እነሱ ያውቃሉ። ለምን ተቀባይ ናቸው ልጆች ናቸው። ቁርአን የቀራ ልጅ ቁርአን ካልቀራ ልጅ የምትለይባቸው አንዱ አካዳሚካሊ ጎበዝ መሆንና አለመሆን፣ ትምህርቶችን በቀላል አንደርስታንድ አድርጎ መያዝ አለመያዝ፣ በተጨማሪ ደግሞ ሥነ ምግባር ዲስፕሊን፣ ሰፈር ውስጥ የማያስቸግር ቤት ውስጥ የማይረብሽ አሉ እኮ ብዙ ልጆች እኮ አሉ ወላጆቻቸውን የሚያሰድዱ የሚያስመርዱ ምን ነው ባልወለድኩ የሚባሉ ልጆች፣ አሁን አሁን ላይ በተለይ ብዙ ተፈጥረዋል። ወደ መስጊድ የሚመጡ ልጆች ግን ከዛ የራቁ ናቸው። ቻችን እየተከታተላችሁ የምትገኙት የ1446ኛው የኢድ አል አድሃ አረፋ በዓል ልዩ ዝግጅታችን ነው። በተለይ ደግሞ የቁርአን ቤት ለነገ ሀገር ተረካቢዎች ያለው በጎ ተግባር በጎ ምግባር ያለው አስተዋጽኦ ፋይዳ ምን ይመስላል የሚለውን ርዕሰ ጉዳይ አንስተን የአረፋን በዓል እያከበርን እንገኛለን። አሁንም መሰናዷችን ይቀጥላል። ለመላው የእስልምና ተከታዮች በሙሉ እንኳን አደረሳችሁ ማለት እንወዳለን። ስጊድ ላይ ኡስታዝ ሻህመድ በጣም ነው የማደንቃቸው፣ በጣም ነው የማመሰግናቸው። ምክንያቱም ልጆችን ስንልክ እሳቸውን አምንን ነው የምንልከው። እንደ ሃይማኖት መምህርም፣ እንደ አስተማሪም፣ እንደ ታላቅ፣ እንደ አሳዳጊም ነው የምንልካቸው። ልክ ልጆቻችን እዚህ በሚመጡ ጊዜ ምንድን ነው የሚያደርጉት? ቁርአንን ያቀራሉ፣ ሃይማኖታዊ ትምህርትን እውነትን በደንብ ያስተምራሉ። በተጨማሪ ዋናው ነገር ግን ዲስፕሊን ይማራሉ። ልጆች ከቁርአን ቤት ሲመለሱ እናት አባታቸው እንዴት ማክበር እንዳለባቸው፣ ታላላቆቻቸውን፣ ከጎረቤት ጋር፣ ወደ ትምህርት ቤት ሲሄዱ ደግሞ ክላስሜቶቻቸው ጋር ያላቸው አታችመንት፣ ስለ ማቴሪያል አጠቃቀማቸው፣ ብዙ ብዙ ነገር። እኔ አሁን ከልጄ ብዙ ነገር ሰምቻለሁ፣ ብዙ ነገር ተምሬያለሁ ከስነ ምግባይ። እና ወደ ቁርአን ቤት የምትልኪያቸው ልጆች በጣም ሀይሊ ዲስፕሊን ናቸው አነጋገራቸው፣ አመጋገባቸው፣ አካሄዳቸው፣ ስርዓታቸው፣ ለሰው ያላቸው አክብሮት፣ ፍቅር ልጆች አይደሉ፤ እያደገ ይመጣና የሚፈለገው ቦታ ላይ ይደርሳል። ያ ስነ ምግባር። ይህ የአረፋ በዓል ሃይማኖታዊ ይዘቱ እጅግ በጣም ከባድ ትርጓሜ ያለው በዓል ትልቅ በዓል ስለሆነ በዓሉን ስናከብር ሌሎች ጓደኞቻችንን፣ ዘመድ፣ ጎረቤቶቻችንን እነሱን ግምት ውስጥ በማስገባት አብረን ተካፍለን በጋራ ሆነን በሰላም በፍቅር እንድናከብረው ነው ፍላጎቴና ምኞቴ ማለት ነው። ከዛ በተጨማሪ ለአረፋ በዓል እንኳን አድረሳችሁ ምለው እናትና አባቴን፣ እህት ወንድሞቼን፣ በአጠቃላይ ጓደኞቼን እጅግ በጣም እወዳቸው ኡስታዝ ሻህ አህመድ መሀመድ ይህን መድረሳ መድረሳ እንዲመስል ያረጉ ያደረጉ እጅግ በጣም የተከበሩ የሃይማኖት መሪ ናቸው። እሳቸውን ከነ ሙሉ ቤተሰባቸው እንኳን አደረሳችሁ ማለት ይፈልጋለሁ። በመላው ዓለም የሚገኙ የእስልምና ሃይማኖት ተከታዮች እንኳን ለዚህ ለተከበረው ለ1446ኛው የአረፋ በዓል በሰላም በጤና በፍቅር አደረሳችሁ። አረፋ በዓል በተለያየ መንገድ ይከበራል። በጣም ደስ የሚለው ግን ከቤተሰብ ጋር ሆኖ የሚከበርበት መንገድ ደስ ይላል። ተለያይቶ የነበረ ተገናኝቶ በቃ ቤተሰብን ሀሳብ ተጋርቶ የቤተሰብን ሁኔታ ተረድቶ ቤተሰብ ጋር ደካማ የሆኑ ቤተሰቦችን ደግሞ አስቤዛ እየጫኑ እየገዙ አግዘው በጣም በመተሳሰብ በመተዛዘን የሚታለፍበት በዓል እንደ ኢስላም አንዱ አረፋ ነው። አረፋ ላይ ለየት ያለ ነገር አለ። በዓሉም አንድ ቀን ብቻ አይደለም፣ ሁለት ቀን፣ ሶስት ቀን ያመት ተሽርቃቶችም አሉ እና ለዚህ ለተከበረው ለትልቁ በዓል ለ1446 ዓመተ ሂጅራ በዓል ቤተሰቦቼ እንደዚሁም ቂርአት የቀረቧቸው መሻይኮች ኡስታዞቼ በሰፈርም በተለያየ መንገድም የምማቃቸው በቂርአትም የነበሩ ማቃቸው ጓደኞቼ በመላው ዓለም ላይ የሚገኙ ሙስሊሞች እንኳን በሰላም አደረሳችሁ ማለት እፈልጋለሁኝ። ለልጆችም ለባለቤቴም እንደዚህም ለባለቤቴ ቤተሰቦችም ለአረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ እንኳን እና አመሰግናለሁ። መልካም የኢዳላ ደሃ አረፋ በዓል ይሁንላችሁ። አማራ ሚዲያ ኮርፖሬሽን አሚኮ